ሰላም ጤና ይስጥልኝ። የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በኢሮብ ወረዳ ፖሊሶች በፈጠሩት ግርግር አንድን ወጣት በጥይት መምታታቸው ተገለጸ። ህዳር 1 2018 ዓ ም በትግራይ ክልል ኢሮብ ወረዳ ወጣቶች በመዝናኛ ስፍራ እየተዝናኑ በነበርበት ሰዓት የከተማው ፖሊሶች ወደ መዝናኛ ስፍራው በመምጣት የሀራ መሬት ደጋፊ ናችሁ በማለት ግጭት እንደቀሰቀሱ ተገልጿል። ወጣቶቹ እኛ ሰላማዊ ሰዎች ነን፣ እየተዝናናን ባለንበት ሁኔታ ትረብሹን በማለት ለፖሊሶቹ ምላሻቸውን ሲሰጡ ፖሊሶቹ በስፍራው የጥይት ቶክስ በመክፈት ስፍራው የጦርነት ቀጠና ማድረጋቸውም ከስፍራው ተገልጿል። የኢሮብ ሕዝብም ጦርነት የተቀሰቀሰ መስሎት በከፍተኛ ፍርሃት መግባቱንም ታውቋል። ፖሊሶቹ በከፈቱት ቶክስም አንድን ወጣት ክፉኛ በጥይት እንደተመታና ሆስፒታል ቢገባም የተመታው ክፉኛ በመሆኑ በሪፈር አሁን በመቀሌ ከተማ አይደር ሪፈራል ሆስፒታል እንደሚገኝም ለማወቅ ተችሏል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ የባህር በር ጉዳይ በምስራቅ አፍሪካ ሰላም እና መረጋጋት ላይ አሉታዊ ተጽዕኖ ሊፈጥር ይችላል ሲሉ አስጠነቀቁ። ለመቶ ዓመታት ያህል በጎረቤት ሀገር ወደብ ላይ ጥገኛ የሆነችው ኡጋንዳ ወደብ አልባ መሆኗ በኢኮኖሚዋ ላይ ከፍተኛ ጫና እያሳደረ መሆኑን የገለጹት ሙሴቬኒ ይህንን ጥገኝነት የቀጠናውን ሰላም ሊያናጋ የሚችል አሳሳቢ ጉዳይ የሆነ መምጣቱን ገልጸዋል። አያይዞም የባህር በር ያላቸው ሀገራት መተላለፊያውን በ ብቸኝነት ለመያዝ እና ለመቆጣጠር መፈለጋቸው ጤነኝነት አይደለም ብለዋል። ኡጋንዳ ከሀያኛው ክፍለ ዘመን መባቻ ጀምሮ ከኬንያዊ የሞምባሳ ወደብ ላይ ጥገኛ ሆና ቆይታለች። በዚህም ሀገሪቱ ከፍተኛ ለሆነ ኢኮኖሚያዊ ቀውስ ትዳረግ የቆየች ሲሆን በአመታዊ የእድገት ምጣኔዋ ላይም በአማካይ አንድ ነጥብ አምስት በመቶ ቅናሽ እያስከተለ ቆይቷል። ኡጋንዳ በዚህ ወደብ ጥገኛ በመሆኗ የተነሳ የፍጆታ እቃዎች ዋጋ ከጊዜ ወደ ጊዜ እየናረ ሲሆን ወደ ውጭ ላኩ የኡጋንዳ ምርቶችን በዓለም ገበያ ላይ ተወዳዳሪ እንዳይሆኑ ምክንያት ሆነዋል። ከዚህም ባሻገር የኡጋንዳ ወደ ባልባ መሆንና አማራጭ የባህር በር አለመጠቀሟ በጎረቤት ሀገራት የሚከሰቱ የፖለቲካ አለመረጋጋቶች በሀገሪቱ ላይ ጉዳት እንዲደርሱ እያደረገ ነው። በአውሮፓውያኑ 2007 እና 2008 በኬንያ የተካሄደውን ምርጫ ተከትሎ በሀገሪቷ አለመረጋጋት በተከሰተበት ወቅት ችግሩ ድንበር ተሻግሮ የኡጋንዳን ኢኮኖሚ ማናጋት መጀመሩ አይዘነጋም። የዚህ ምክንያቱ ደግሞ በኬንያ በተከሰተው ህውከት ምክንያት የሞምባሳ ወደብን ከኡጋንዳ ጋር የሚያገናኙት ዋና ዋና መንገዶች ተዘግተው በሺዎች የሚቆጠሩ ኮንቴነሮች እና የነዳጅ ማጓጓዣዎች በወደብና በመንገድ ላይ በመቅረታቸው ነበር። በኬንያ ለወራት የዘለቀው አለመረጋጋት ረጋጋት በኡጋንዳ የነዳጅ እና ሌሎች አስፈላጊ ሸቀጦች እጥረት እንዲከሰት በማድረጉ ዋጋቸው በከፍተኛ ሁኔታ ጨምሯል። የሀገሪቱ ኢኮኖሚም ከፍተኛ ጉዳት አስተናግዷል። ከዚህ ክስተት በኋላ ኡጋንዳ ከሞምባሳ ወደብ ለተጨማሪ የዳሬ ሰላም ታንዛኒያ ወደብንም እንደ አማራጭ የንግድ መስመር በስፋት መጠቀም ጀምራለች። ይህም አንዱ መንገድ ሲዘጋ ሌላኛው ለመጠቀም እንደሚያስችላት ታምኖበታል። ይሁን እንጂ ከአንድ መቶ ዓመታት በላይ በኬንያው የሞምባሳ ወደብ ስትጠቀም የቆየች ኡጋንዳ ለኢኮኖሚዋ ለመረጋጋት ዋነኛው መንስኤ እየሆነ በመጣው የወደብ ጥገኝነት ምክንያት ኢኮኖሚዋን ሊደግፍ የሚችል ገንዘብ እያጣች መሆኑን አሳስቧታል። እናም ፕሬዚዳንቷ የባህር በር ጉዳይ በአንድ አፍሪካዊ ወንድማማችነት ፓን አፍሪካኒዝም መንፈስ መፈታት እንዳለበት በተለያዩ ወቅቶች ጠይቀዋል። ይህ ካልሆነ የባህር በር የሌላቸው ሀገራት የሚያጋጥማቸው ችግር ቀጠናዊ መልክ መያዙና የቀውስ ምንጭ መሆኑ እንደማይቀር ነው የሚናገሩ ተናገሩት። ችግሩን ለመከላከል የባህር በር ያላቸው ሀገራት በጋራ የመበልፀግ መርህን በመከተል የባህር በር ለሌላቸው ሀገራት ነፃ የመተላለፊያ መብት መስጠት እንዳለባቸው ነው የገለጹት። በጋቦን የቀድሞ ቀዳማዊት መቤት ና ልጃቸው ላይ በምዝበራ ቅሌት ክስ ተመሰረተ። በጋቦን የሚገኘው ፍርድ ቤት በቀድሞ ቀዳማዊት መቤት ሲልቪያ ቦንጎ እና በልጃቸው ኑረዲን ቦንጎ ላይ ክስ መመስረት ተጀምሯል። ሁለቱም በሌሉበት በመዲናዊቱ ሊብሬቪል በሚገኘው ልዩ የወንጀለኛ ፍርድ ቤት ጉዳያቸው እየታየም ይገኛል። የቀድሞዋ ቀዳማዊት መቤት ሲልቪያ በህዝብ ሀብት መገልገል፣ በህገ ወጥ የገንዘብ ዝውውር ና በወንጀል ማበር ተከሰዋል። ልጃቸው ኑሮዲን ቦንጎ ቫለንቲን በህገ ወጥ መንገድ በመበልጸግ በሙስናና በህገ ወጥ የገንዘብ ዝውውር ክስ እንደተመሰረተባቸው የሀገር ውስጥ የዜና ፖርታል ጋቦን አክቱ ዘግበዋል። በቢሊዮኖች የሚቆጠሩ ፍራንክ ዝውውር በኩባንያዎች ውስጥ የመሰረቱት መረብና ውስብስብ በሆኑ የፋይናንስ ተቋማት ውስጥ ኢንቨስትመንቶችን ሊያሳልፉ ይችሉ እንደነበር አቃቢ ህግ በክሱ ገልጿል። የቀድሞው ፕሬዝዳንት አሊ ቦንጎ የሰራተኛ ምክትል ኃላፊ የነበሩት መሐመድ አሊ ሳሊዩም ክስ ቀርቦባቸዋል። የኑሮዲን ቦንጎ ቫለንቲን የቀድሞው የሰራተኛ አዛዥ ኢያን ጊስ ላይ ንጎሉና የፕሬዝዳንት ኮሚኒኬሽን ዳይሬክተር ሆነው የሰሩት ኤላ ኢኮጋ ጄሲን ጨምረው ጨምሮ 12 ተከሳሾች በጉዳይ ላይ ተሳታፊ ሆነዋል በሚል ተከሰዋል። የፍርድ ሂደቱ ረቡዕ ዕለት ይቀጥላል። አሊ ቦንጎ እንደ አውሮፓውያን አቆጣጠር በ2023 በጓበኑ ወታደራዊ መፈንቅለ መንግስት ከስልጣን ተወግዷል። ይህም የቦንጎ ቤተሰብ በነዳጅ ዘይት በበለጸገችው የመካከለኛው አፍሪካዊት ሀገር ላይ ከ50 ዓመታት በላይ የዘለቀው አገዛዝ እንዲቆም አድርጓል። የቀድሞ ፕሬዚዳንት ግን በሙስና ክስ አልተመሰረተባቸውም። ዩክሬን እና እንግሊዝ የሩሲያን ሚግ 31 ተዋጊ ጄትን ለመጥለፍ ያደረጉት ኦፕሬሽን ከሸፈ። የሩሲያ ፌዴራል ደህንነት አገልግሎት ኤፍኤስቢ እንዳስታወቀው የዩክሬን ወታደራዊ ስለላና የእንግሊዝ አጋሮቻቸው ኪንዛል ሃይፐርሶኒክ ሚሳኤል የታጠቀውን የሩሲያን ሚግ 31 ተዋጊ ጄት ለመጥለፍ ያደረጉትን ኦፕሬሽን አክሽፏል። አገልግሎቱ እንዳስታወቀው ዩክሬናውያኑ 3 ሚሊዮን ዶላር ሽልማት ቃል በመግባት የሩሲያ አብራሪዎችን ለመመልመል ሞክረዋል። ዩክሬን የስለላ አገልግሎት የኪንዛል ሚሳኤል የታጠቀውን አውሮፕላን በደቡብ ምስራቅ አውሮፓ በኮንስታንታ ከተማ ሮማንያ ውስጥ ወደሚገኘው የኔቶ ትልቁ አየር ማረፊያ ቦታ ለመላክ አቅዶ ነበር። እዚያም በአየር መከላከያ ስርዓቶች ሊመታ ይችል ነበር ሲል መግለጫው አመላክቷል። ይሁን እንጂ ዩክሬንና እንግሊዝ የሩሲያን ሚግ ሰላሳ አንቷ ጊዜትን ለመጥለፍ ያደረጉት ኦፕሬሽን እንደከሸፈ የሩሲያ የፌዴራል ደህንነት አገልግሎት አስታውቋል። ሳይንቲስቶች የጠፋውን ስምንተኛ አህጉር ማግኘታቸውን ገለጹ። የስነ ምድር ተመራማሪዎች ዚላንዲያ የሚባል ጠፍቶ የነበረ አህጉር ማግኘታቸውን ገልጸዋል። አህጉሩ ከዚህ ቀደም በ17ኛው ክፍለ ዘመን በኔዘርላንድ ተመራማሪ የተገኝቶ የነበረ መሆኑን የጠቆሙን ሳይንቲስቶቹ የአህጉሩ ስፋት 1.89 ሚሊዮን ስኩዌር ማይል እንደሆነም አመላክቷል። አህጉሩ በውሃ የተሞላ መሆኑንም ተናግረዋል። ዚላንዲያ አሁን ላይ ስምንተኛ አህጉር ተደርጋ እውቅና ማግኘቷንም ገልጿል ሲል የዘገበው ዴይሊ ሜል ነው። ለመጀመሪያ ጊዜ በሮቦት የታገዘ የስትሮክ ቀዶ ሕክምና ተደረገ። ታማሚው ሕክምና የተደረገላቸው ከ6400 ኪሎ ሜትር ርቀት ላይ ሆነው ነው። በስኮትላንድ እና በአሜሪካ የሚገኙ የሕክምና ባለሙያዎች በዓለም ለመጀመሪያ ጊዜ በሮቦት የታገዘ የስትሮክ ቀዶ ሕክምና ማድረጋቸው ተገልጿል። ቀዶ ህክምናው የስኮትላንድ ዱንዱ ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ሪስ ግራንዋልድ እና በአሜሪካ ፍሎሪዳ የሚገኙት ዶክተር ሪቻርድ ሃኔል በሮቦት ማሽን በመታገዝ ማከራወዳቸውን ተጠቅሷል። በሮቦት የታገዘውን የቀዶ ህክምና ሂደት ከዩኒቨርሲቲው አንድ ማዕከል ላይ ሆነው ሲከታተሉ የነበሩት ፕሮፌሰር ሪስ የሮቦት ማሽኑ ከዩኒቨርሲቲው አንድ የህክምና ምርምር ማዕከል ላይ ሆኖ ስራውን እንዲያከናውን መደረጉንም ገልጸዋል። ዶክተር ሪቻርድ ሃኔል ደግሞ ከአሜሪካ ፍሎሪዳ ከ6400 ኪሎ ሜትር ርቀት ላይ ሆነው በሮቦት ማሽኑ እገዛ የተሳካ የስትሮክ ቀዶ ህክምና ማድረጋቸው ተነግሯል። በሮቦት ማሽን የታገዘው የስትሮክ ቀዶ ህክምና በቀጣይም በታማሚዎች ላይ በደንብ ተግባራዊ ሲደረግ ለዘርፉ ትልቅ አቅም እንደሚፈጥር የህክምና ቡድኑ በሰጠው ገለጻ ተመላክቷል። የሮቦት ማሽኑ ያደረገው የቀዶ ህክምና የታካሚውን የደም ዝውውር ጤናማ እንዲሆን በማድረግ ታማሚው በፍጥነት የሚያገግምበት የተለየ ህክምና በመስጠት የሰውን ህይወት መታደግ የሚያስችል የህክምና ምርምር ውጤት የተገኘበት ነው ተብሏል። ባለፈው ወር ተግባራዊ ተደርገው ውጤታማነቱ የተረጋገጠው በሮቦት ማሽን የታገዘው የስትሮክ ህክምና ሙከራ ከዱንዲና ፍሎሪዳ የተወጣጡ የሁለት ሀገራት የምርምር ቡድኖች የተሳተፉበት ሲሆን፣ ሮቦት ማሽኑን በማምረት ሴንታት የተባለ ኩባንያ እንዲሁ የአጋዥነት ሚናውን መወጣቱን